ሰላሙ አለይኩም በረህማቱላህ ተባበረ ወዶችን፣ እንዴት ናቸው? ሰላም ናቸው? በዲቃ የሚመጣውላቸው እንግዲህ ዛሬ ንፈታ ልበን። በቤት ውስጥ ያው ቪዲዮ ለመስራት አይፈቀድልኝም ትላላችሁ እና እንደዛ ነው። በዚህ አጋጣሚ ደግሞ ደገም ደገም ገምገም አድርጌ ቪዲዮ ልስራ ብዬ ነው ወዶቼ እና እንደዛ ነው ብላችኋ። አለኝ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። እና አስር ሺህ እንኳን ሞልቼ ትንሽ አይዳ እያመጣው እንኳን እንድንጫወት፣ እንድንማማር ቁም ነገር አዘሎችን እንዳመጣላችሁ ሰብስክራይብ አድርጉ በቃ። እና እንደዛ ነውላቸው ያለ ውዶቼ። እኔ ግርም የሚሉኝ ማለት ነው እዚ ኦንላይን የሚሸጡ ሰዎች ማለት ነው፣ ከዚህ እየወሰዱ ነው እንዴ በዛ የሚሸጡት? ቆይ እዚ ሲታይ እኮ ለምሳሌ አሁን ኒቃብ ዛ አስር ብር ነው። እነሱ ግን የሚሉት እዛ የመቶ ብር አራት ይሉላችኋል። ኦንላይን የመቶ ብር አምስት ይላሉ። የመቶ ብር አራት ሸሃዳ፣ እዚ እኮ የሚሸጠው ስንት ብር መሰላችሁ? ይኸው አስር ብር ነው የሚሸጠው፣ ሰባት ብር ነው

የመቶ ብር አምስት ምናምን እያሉ ይሸጣሉ። አብዛኞቹን አያቸዋለሁኝ እና ብዙ ጋ ግን በቃ አምስት ብር አስር ብር ከዚህ የበለጠ ነገር የለም አንዱ ማለት ነው። በጣም ያሳዝናል። ኦላይን የሚሸጡ ነገሩ ከዚ ወስደው እዛ የስንት ጣጣ አለባቸው። እንደገና ደግሞ ድራይቨር አለ። ኧረ ብስሚላ ያን ያናስበው እንዳሆን እንጂ በቃ ወታችሁ ለምትገዙ ልጆች መክራችሁ ወታችሁ የምትገዙ ነው። ምክንያቱም ሁሉም ነገር አለ ሁሉም ምንለን ሁሉም ነገር አለ ማለት ነው። አሁን እዚህ ጋር የእጅ ጓንት አለ ማለት ነው። እዛው ሰባት ብር ይሄ አምስት ብር ከሰባ አምስት ሳንቲም ነው የሚሸጠው ማለት ነው። እነሱ ግን የሚሸጡት ስንት ነው? እነሱ ግን ስንት ነው የሚሸጡት? በጣም ውድ ነው የሚሸጡት ማለት ነው።